ሞትን ሳይቀምስ በእግዚአብሔር የተሰወረው ነቢይ ቅዱስ ሔኖክ ሰላም ለእናንተ ይሁን። እንኳን ወደ ዘ ሚስትሪ ዩቱብ ቻናል በደህና መጣችሁ። ዛሬ ትኩረታችንን ያደረግነው በዘመናት ውስጥ ሚስጥሩ ያልተፈታለት በአዳም ዘር ታሪክ ውስጥ ልዩ ቦታ ባለውና ሞትን ሳይቀምስ በእግዚአብሔር በተሰወረው በታላቁ ነቢይ ቅዱስ ሔኖክ ላይ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና ውስጥ ሰፊ ስፍራ ስላለውና ስለ መጽሐፈ ሄኖክ ጸሐፊነት ጥልቀት ባለው መልኩ ለመመልከት እንሞክራለን። ሄኖክ ማን ነው? የዘር ሐረግና ትርጉም ሄኖክ ማለት በትርጉሙ ጸሐፊ ማለት ሲሆን ጽድቅን የተማረ ወይም የተመረቀ የሚል ትርጉም አለው። እርሱም የአዳም ሰባተኛው ትውልድ ነው። የቅዱስ ሄኖክ የዘር ሐረድ በመጽሐፍ ቅዱስ ውስጥ በግልጽ ተቀምጧል። ያሬድ 162 ዓመት ኖረ ሄኖክንም ወለደ ይለናል በዘፍጥረት 5 ምዕራፍ ቁጥር 18 ላይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ሄኖክ በዘመኑ ከነበሩት ሰዎች ሁሉ ልቁ የሚታይ የሰው ልጆችን ሁሉ ጥበብ የተካነና በሕግ እግዚአብሔር ውስጥ ጽኑ የነበረ ሰው ነው። ሊቃውንት የዓለም ጥበብ ሁሉ የተከማቸው በሄኖክ ዘንድ እንደነበር ይናገራሉ። ከእግዚአብሔር ጋር መሄዱ የጽድቁ ሕይወት። የሄኖክ ሕይወት ማዕከል የሆነው ከእግዚአብሔር ጋር መሄድ ነው። ይህ አገላለጽ ፍጹም ጽድቅንና ቅድስናን መለኮታዊ ትምህርትን መቀበልን፣ የእግዚአብሔርን ፍቃድ መፈጸምን ያመለክታል። ሄኖክ በምድር ላይ በኖረባቸው 365 ዓመታት ውስጥ ከፈጣሪው ጋር በጸጋና በሥራ ፍጹም አንድ ሆኖ ኖሯል። የእርሱ ሕይወት በእግዚአብሔር ዘንድ እጅግ የተወደደ ስለመሆኑ መጽሐፍ ቅዱስ ይመሰክራል። ከዘፍጥረት ምራፍ አምስት ከቁጥር 21 እስከ 24 ድረስ ይህንን እውነታ ይመሰክራል መጽሐፍ ቅዱስ። የሰማያዊ ሚስጥር ጻፊነትና መጽሐፍ ሄኖክ ሄኖክ የነገረ መለኮት ኦር ቴዎሎጂ የምንለው እና የሥነ ፍጥረት ወይንም ኮስሞሎጂ እያለን የምናጠናው ሚስጥራትን በብዕሩ ያሰፈረ ታላቅ ጻፊ ነው። የመጽሐፍቱ አጻጻፍና ይዘት። ሄኖክ መጽሐፍቱን የጻፈው በግል ምሁርነት ሳይሆን በመንፈስ ቅዱስ ተመርቶና ከእግዚአብሔር በተገለጠለት ራእይ አማካኝነት ነው። በሕይወት ሳለ ወደ ሰማያት ተወስዶ ሰማያዊ ምስጥራትን በአይነ ስጋ አይቷል። ስጋ የመጽሐፉ ዋና ይዘቶችም የመላእክት ዓለም፣ የመላእክትን ስርዓት፣ የክፋት መናፍስትን አመጣጥ፣ ስለ ትጉሃን መላእክት መውደቅና ስለ ኒፍሊም መፈጠር ይዘረዝራል። ስነ ፍጥረት ስለ ፈለከ ፈለካት የከዋክብት ምህዋር፣ የፀሐይና የጨረቃ ዑደት እና ስለ ፕላኔቶች እንቅስቃሴ ትምህርቶችን ይሰጣል። ትንቢት ስለ ጥፋት ውሃ መምጣትና ስለ መጨረሻው ፍርድ ይተነብያል። መጽሐፉና ኦርቶዶክስ ተዋህዶ መጽሐፍ ሔኖክ በብዙ የዓለም አብያተ ክርስቲያናት ውስጥ ቀኖናዊ ባይሆንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ ቀኖናዊ ስፍራ አለው። በብሉይ ኪዳን መጽሐፍት መካከል ተካቶ ይነበባል። ይህ የሚያሳየው በቤተ ክርስቲያኗ በመንፈስ ቅዱስ ተጽፎ እንደተቀበለችው ነው። ትንቢቶቹና መሰወሩ፣ ትንቢተ ሄኖክ ስለ መጨረሻው ፍርድ፣ ሄኖክ በዘመኑ ለነበሩ ኃጢአተኞች ስለሚመጣው መለኮታዊ ፍርድ በግልጽ ተናግሯል። የትንቢቱ አስፈላጊነት በአዲስ ኪዳንም ተረጋግጧል። ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ ዓመፀኞችም ኃጢአተኞችም በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ። ይሁዳ ከምዕራፍ 1 ከቁጥር 14 እስከ 15 ድረስ እንደጻፈው ማለት ነው። ሞትን ሳይቀምስ መሰወሩ የሄኖክ ጽድቅ ከሰማይ የመጣ ልዩ የጸጋ ሽልማት አስገኝቶለታል። ሞትን እንዳያይ እግዚአብሔር በሕይወት ወስዶታል። ይህም በዘፍጥረት አምስት ቁጥር 24 ላይ ተጠቅሷል። ሔኖክም ከእግዚአብሔር ጋር ሄደ እግዚአብሔርም ወሰደውና አልተገኘም ብሎ ይደመድመዋል መጽሐፍ ቅዱስ። ኦርቶዶክሳዊ አመለካከት ሔኖክ አሁን ያለው ብሔረ ሕያዋን ተብሎ በሚጠራው ከሞት በፊት ሕይወትን ለተቀበሉ ቅዱሳን የተዘጋጀው ቦታ ነው ከነቢዩ ቅዱስ ኤልያስ ጋር በመሆን በጌታችን ዳግም ምጽዓት ዋዜማ ላይ በዓለም ላይ እንደሚገለጥና ክርስቶስን እንደሚመሰክር የቤተ ክርስቲያን ትምህርት ያመለክታል። ለማጠቃለል ያክል ቅዱስ ሔኖክ በጽድቁ በልዩ እውቀቱና ከእግዚአብሔር ጋር በነበረው ጥብቅ ቁርኝት ምክንያት የሞትን ጣዕም ሳይቀምስ የተሰወረ የትንቢትና የጥበብ ምንጭ የሆነ ታላቅ አባት ነው። ታሪኩም ለዘመናችን ምዕመናን የጽድቅ ሕይወት ትልቅ ማሳያ ነው። በእርግጥም ከእግዚአብሔር ጋር መሄድ የመጨረሻውን የህይወት ፍጻሜ ምን ያህል እንደሚለውጥ በተግባር ያሳየ ታላቅ ምሳሌ ነው ይህን ታሪካዊ እና መንፈሳዊ ዳሰሳ እንደወደዱት ተስፋ እናደርጋለን እንደነዚህ ያሉትን ጥልቀት ያላቸው መንፈሳዊ ትምህርቶችን እንዳያመልጦት ሰብስክራይብ ያድርጉ ለሌሎችም እንዲደርስ ሸር በማድረግ የዚህ በረከት ተካፋይ ይሁን ሰላም እግዚአብሔር ከሁላችን ጋር ይሁን